ክርስቶስ ትንሣኤ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የነቢያት፣ የሐዋርያት፣ የሰማዕታት፣ ጻድቃን ወዳጆች ከያላችሁበት ክርስቶሳውያን ኦርቶዶክሳውያን እንደየሰዓት አቆጣጠራችሁ እንደየዘመን አቆጣጠራችሁ እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ከሁሉ አስቀድሞ የሰራዊት ጌታ ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ የዘረጋ ምድርንም ያለ ካስማ ያጸና ሰውና መላእክትን ስሙን እንድንቀድስ ክብሩንም እንድንወርስ ባሪያ በአምሳሉ ሰውን የፈጠረ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሳኤ ሙታን በአብይ ኃይል ወስልጣን ክርስቶስ ከሙታን ተለይቶ ተነሳ። ኃይል ባለው ስልጣን ተነሳ። እንሆ ጠላታችንን አሰረው። የክርስቶስ ቤተሰቦች እንግዲህ ቅዱስ ዳዊት እንደተናገረው በመዝሙር መዝሙር 67 ቁጥር አንድ ጀምረን ስንመለከት እንዲሁም ሰባ ሰባት ላይም ስንመለከት የምናገኘው ክርስቶስ ከሙታን ተለይቶ እንደተነሳ ከእንቅልፍ እንደሚነቃ እግዚአብሔር ተነሳ ይላል ቅዱስ ዳዊት። ከእንቅልፍ እንደሚነቃ እግዚአብሔር ተነሳ ወይም ደግሞ ወይን ጠጥቶ ተኝቶ እንደነበረ ግን የወይኑ ስካር እንደለቀቀው እንደ ኃይለኛ ሰው ተነሳ ይላል። እንደ ኃይለኛ ሰው ተነሳ ጠላቶቹንም አው ወቀሰ ወቀተለጸሮ ጠላቶቹንም ገደላቸው፣ ወደኋላም ጣላቸው ይላል ቅዱስ ዳዊት አስቀድሞ በትንቢት ይሄን ሲናገር ማለት ነው። እና ክርስቶስ ከሙታን ተለይቶ ተነሳ። ክርስቶስ ተነሳ። የክርስቶስ ቤተሰቦች የመቤታችን የቅድስት ድንግል ማርያም አስራት ልጆች በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ለ2017 ዓ ም የትንሳኤ በዓል እንኳን በሰላም አደረሰን አደረሳችሁ። እና እንግዲህ የክርስቶስ ትንሣኤ የእኛ ትንሣያችን የትንሣያችን በኩር የሆነው ክርስቶስ ተነሳ ይላል እና ቅዱስ ዳዊት አስቀድሞ በትንቢት የክርስቶስን መውረድ የክርስቶስን መወለድ፣ የክርስቶስን መሰደድ፣ የክርስቶስን አዎ የክርስቶስን መሰደድ፣ የክርስቶስን መጠመቅ፣ የክርስቶስን መጾም በገዳመ ቆሮንቶስ የመጾሙን ምልክት ሁሉ ትንቢት ሁሉ እንዲሁም ደግሞ በቃና ዘገሊላም ከብካም እንደሆነ በሰርግ ቤትም እንደተገኘ፣ ሐዋርያትንም እንደመረጠ እንዲሁም ደግሞ ሰላሳ ሶስት ዓመት ያስተማረውን ሁሉ ዳዊት ጠቅሶታል። ከዛም በኋላ ደግሞ ክርስቶስ መናቁን ክርስቶስ መያዙን ክርስቶስ መገረፉን ክርስቶስ ልብሱን መገፈፉን አዎ በልብሴም ላይ እጣ ተጣጣሉ ሁሉ እያለ ይናገራል። የክርስቶስን ልብሱን መገፈፉን መሰቀሉን መገረፉን መሰቀሉን መሞቱን መነሳቱን ሁሉ የተናገረ ልብ አምላክ ቅዱስ ዳዊት ነቢያት በየተራቸው ተናግረዋል። እያንዳንዳቸው ነቢያት ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተናግረዋል። የመውረዱን የመወለዱን፣ የመምጣቱን ከእኛ ጋር መሆኑን በተለይ ሳያስ ደግሞ አዎ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለው አለች። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ኢሳይያስ ይናገራል። ስለዚህ ነቢያት የእያንዳንዳቸው ተናግረውታል፣ ስለ ክርስቶስ መውረድ መወለድ፣ ስለ ክርስቶስ እኛን ለማዳን ወደዚህ ዓለም ስለመምጣት ተናግረውታል። እና ስለዚህ የትንሳያችን በኩር የሆነው ክርስቶስ የተነሳበትን ዕለት ምክንያት በማድረግ ነው የምንማማራው እና እና ቅዱስ ዳዊት የዛሬውን ትንሣኤውን በተናገረበት መዝሙሩ ክርስቶስ እግዚአብሔር ተነሳ፣ ከእንቅልፍ እንደሚነቃ ተነሳ፣ ጠላቶቹንም ገደላቸው፣ ወደኋላም ጣላቸው። ሲነሳም የወይን ጠጅ ጠጥቶ ስካሩ ለቆት እንደ ተነሳ እንደ ኃይለኛ ሰው ተነሳ እያለ ይናገራል ቅዱስ ዳዊት። ስለዚህ የክርስቶስ ቤተሰቦች እንግዲህ ክርስቶስ የትንሳያችን በኩር ነውና ያ ሁሉ ግፍ ያሁሉ መከራ ያሁሉ ስቃይ ያሁሉ መገፋት ያሁሉ መደብደብ ያሁሉ ያን ሁሉ መከራ ተቀብሎ በተለይ በተለይ ደግሞ የተሰቀለበት እንጨት ይገርማቸዋል። የተሰቀለበት እንጨት አስራ ሰባት ክንድ ነው። በአስራ ሰባት ክንድ እንጨት ላይ ነው የተሰቀለው። ያንን ተሸክሞ ነው ሲንገላታ በዕለት ዓርብ ሲንገላታ የዋለው በዛ እንጨት ላይ ነው የተሰቀለው። ያን እንጨት መሸከሙ አልበቃም፣ በዛ እንጨት መሰቀሉ አልበቃም፣ የሸዋ አክሊልም ደፍተውበታል። ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስት ጭንካሮች ተጨንክሮ ነው በመከራ የሞተው ክርስቶስ። ስለዚህ አዎ፣ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ሁሉ መከራ ተቀብሎ ሶስት ሌሊት ሶስት መዓልት በከርሰ መቃብር አድሮ እንግዲህ ሶስት ለሊት ሶስት መዓልት ማለት አንዲት አርብ ናት። አንዲት አርብ ከሶስት ስለተከፈለች ነው። አንዲት አርብ ሶስት ቀን ሁናለች። ሁና የማታውቀውን ሁና የማታውቀውን ሁናለች። አዎ ተደርጎ የማያውቅ ተደርጓል። ስለዚህ ሶስት ለሊት ሶስት መዓልት በከርሰ መቃብር ላይ አድሮ በመጨረሻ ግን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እንዲያው አው ሽቶ ልትቀባው የሄደችው ማርያም ድንጋዩን ማን ያነሳልኛል፣ መቃብሩን ማን ይከፍትልኛል እያለች ትጨነቅ ነበር። እሱ ግን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቶ ነጭ ለብሶ ተነስቶ ነው ቁሞ የቆያት። ስለዚህ ሕያውን ከሙታን ጋር ለምን ትፈልጊዋለች? ለምን ትፈልጉታላችሁ? ተብሎ በመላአኩም ተነግሯል። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ተብሎም ተነግሯል። ሕያው ነውና፣ ሕያው ሆኖ ተነስቷል። ያን ሁሉ መከራ ተቀብሎ የሞተ አምላክ ስጋን ለብሶ የስጋን መከራ ሁሉ ተቀብሎ እንግዲህ አዎ ስጋው ከመለኮቱ መለኮቱ ከስጋው ስጋ ከመለኮት መለኮት ከስጋ አልተለየም፣ አንድ ነው፣ አይለይም። አምላክነቱ ከሰውነቱ ሰውነቱ ከአምላክነቱ ሳይነጣጠል ሳይለያይ አምላካችን ኢየሱስ ክርስቶስ እንደ ስጋ ለባይ ስጋን እንደመልበሱ የስጋን መከራ ሁሉ ተቀብሎ ስጋን እንደመልበሱ ስጋ የሚሰራውን ስራ ከኃጢያት በስተቀር ከኃጢአት በስተቀር ስጋ የሚሰራውን ሁሉ ስራ ሰርቶ ስራውን ኖ አጠናቆ በዕለተ ዓርብ የስጋውን ስራ አጠናቆ መከራን ተቀብሎ ማንኛውም ወንበዴ እንኳን የማይቀበለው መከራ ነው የተቀበለ ክርስቶስ። ወንበዴ የማይቀበለው መከራ፣ ቀመኛ፣ ዘራፊ፣ ነብሰ ገዳይ፣ ውሸታም አስቀያሚ የማይቀበለውን መከራን የተቀበለው ክርስቶስ። አይሁድ እንግዲህ የሚገርፉትን አይሰቅሉም፣ የሚሰቅሉትን አይገርፉም። ክርስቶስን ግን ከገርፈውት ሰቅለውታል፣ ገርፈውት የግፍ ግፍ ፈጽመውበታል። ቢሆንም ግን አዎ ሞተ በፍቃዱ ወበስምረተ አቡ፣ በፍቃዱ ሞተ፣ በአባቱም ፍቃድ ሞተ፣ በመንፈስ ቅዱስ ፍቃድ ሞተ። አዎ እንደ ሰውነቱ ሞተ፣ እንደ አምላክነቱ ግን ተነሳ። እንደ አምላክነቱ ተነሳ። እንኳን ደስ አላችሁ ክርስቲያኖች፣ ከያላችሁበት እንኳን አደረሳችሁ። እንኳን ደስ አላችሁ። እንደ ስጋው አዎ እንደ ስጋ ሞተ፣ እንደ ሰውነት ሞተ ስድስት ሺህ ስድስት መቶ ስልሳ ስድስት ጅራፍ ተገርፎ አዎ ሰባት መቶ ያህል አዎ ሰባት መቶ ጊዜ ወድቆ በድንጋይ ተደብድቦ በዱላ ተደብድቦ በጅራፍ ተገርፎ በጭንካር ተጨንክሮ ሆምጣጣውን ጠጥቶ ይህን ሁሉ መከራ ተቀብሎ በእሱም ፍቃድ በአባቱም ፍቃድ በመንፈስ ቅዱስም ፍቃድ ሞተ። እንደ አምላክነቱ ግን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ። ይህ ያልገባቸው ይህን ያልተገነዘቡ ይህን ያልተመራመሩ ይህን ያላወቁ፣ እንዴት እግዚአብሔር ከሆነ እንዴት ፈጣሪስ ከሆነ አምላክስ ከሆነ እንዴትስ ሊገረፍ ይችላል? እንዴትስ ሊ ሊደበደብ ይችላል? እንዴትስ ሊሰቀል ይችላል? እንዴትስ ሊሞት ይችላል? በመጀመሪያስ እንዴት ወርዶ እንዴት ተወለደ ሰውስ እንዴት ቻለው የሰው ማህጸን እንዴት ቻለው አዎ ሙሉ በኩል ይሄ የሆነ አምላክ አዎ በምስራቅ በምዕራብ በሰሜን በደቡብ ወሰን አለው መጠን አለው የማይባል የፊቱ ነው የጀርባው ነው የቀኙ የግራው የማይባል አምላክ እንዴት ሰው ቻለው ብለው ጥያቄ የሚያነሱ ወገኖች አሉ። እስመ በፍቃዱ ነው ወበስምረተ አቡሁ ነው ወበስምረተ መንፈስ ቅዱስ፣ እንዲሁም በሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስም ፍቃድ ነው። ይችላል ይችላል፣ የራሱ ፍቃድ ስለሆነ እንሆ በዕለተ ዓርብ የፈጠረው ለመፍጠር ያቀደው ከፍጥረታት በኋላ ከሁሉም ፍጥረታት በኋላ የፈጠረው የፍጥረት ሁሉ ማጠናቀቂያ ያደረገው የሚወደው ፍጡር አዳም ከልብሰ ብርሃን ተራቅቶ ከተላገነት ወጥቶ የፍዳ፣ የመርገም፣ የራብ ቸነፈር ቦታ ወደምትሆነው ወደዚች ምድር ተሰዶ አዳም የሞት ሞትን ሲሞት ከልጅ ልጅ ተወልጀ ከሰማይ ሰማያት ወርጄ ከልጅ ልጅ ተወልጄ በምድርህ የዳሁ ያንተን መከራ መከራ ያርጌ አንተን ስቅላት ስቅላት ያርጌ አንተን ግርፋት ግርፋት ያርጌ አንተን ሞት ሞት አርጌ ሙቼ ተነስቼ አድንሃለሁ ብሎ ቃል በገባለት መሰረት ወሪ ዘፍጥረት እንደተነገረው በዚህ መሰረት እንሆ ወርዶ ተወልዷል። በፈቃዱ ነው። ታዲያ የሁሉ የሆነው በፈቃዱ ነው። በአባቱ ፍቃድ ነው በመንፈስ ቅዱስ ፍቃድ ነው የውል ሆነው ማንም አስገድዶት ማንም አስገድዶት አልወረደም ማንም አስገድዶት አልተወለደም ማንም አስገድዶት አልጾመም ማንም አስገድዶት አልተጠመቀም ማንም አስገድዶት አልጾመም ማንም አስገድዶት ደግሞ አልተገረፈም ማንም አስገድዶት አልተሰቀለም በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ ነው እና ስለዚህ እኖ አምላካችን ይሄን ሁሉ ይሄን ሁሉ አዎ በምድር ሰው የሆነውን ሁሉ ሁኖ የአዳምን መከራ ተቀብሎ የእኛን መከራ ተቀብሎ ከሞተ በኋላ ተነሳ ይላል። እኖ ክርስቶስ ሞቶ ከተነሳ 2017 ዓመተ ምሕረት ሆኗል ማለት ነው። 2017 ዓመተ ምሕረት ብለን እንቆጥራለን። ስለዚህ የኛ መከራ ከተወገደ የኛ ስቃይ ከተወገደ የኛ የሞት ሞት ከተወገደ ዓመተ ፍዳው ዓመተ ኩነኔው ካለፈ 2017 ዓመተ ምሕረት ሆኗልና ክርስቶስ ትንሳኤ የኛ ትንሳኤ ነውና በኩራችን ነውና እኛም እኛም እሱ እንደተነሳ እኛም ነገ እንደምንነሳ በዕለተ አዎ በዕለተ ምጽአት እንዲሁም ዳግም በሚመጣበት አምላካችን በሚመጣበት ሰዓት እንደምንነሳ የትንሳያችን በኩር የሆነው ክርስቶስ ተነሳ። ስለዚህ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ስለዚህ አዎ የኛ ትንሳኤ የእኛ ትንሳኤ ለሐሳርም ለሐሳርም ለደስታም ነው ለመከራም ለደስታም ነው ለጽድቅም ለኮነንም ነው ትንሣኤት ይህኛ። ትንሣኤ ክፉ የሰራው ለሐሳር ነው፣ መልካም የሰራ ለደስታ ነው። ክፉ የሰራው ለኃጢአት አዎ ለገሃነመ እሳት ነው፣ መልካም የሰራው ደግሞ ለመንግሥተ ሰማያት ነው የምንነሳው። የክርስቶስ ትንሣኤ ግን እኛን ለማዳን ነው። የክርስቶስ ትንሣኤ እኛን ለማዳን ነው። እዛ በፊት ብዙ ሰዎች ተነስተዋል፣ ሙተው ተነስተዋል። ነቢያት ሙት አስነስተዋል። ሐዋርያት አዎ ነቢያት ሙት አስነስተዋል፣ ደጋግ ሰዎች ሙት አስነስተዋል። እንደ ክርስቶስ ትንሣኤ ግን አይደለም፣ መልሰው ሙተዋል። ክርስቶስ ኢየሱስ ክርስቶስ የኔና የናንተ አባት የኔና የናንተ ጌታ ግን ኖ ተነስቷል፣ እኛን ሊያነሳን ተነስቷል። ስለዚህ የትንሣያችን በኩር የሆነው ክርስቶስ ተነስቷልና እንኳን አደረሰን እንኳን አደረሳችሁ ስለዚህ የክርስቶስ ትንሳኤ፣ አዎ የክርስቶስ ትንሳኤ እኛም ትንሳኤ ስለሆነ ይህን ተስፋ በማድረግ እኔና እናንተ ደግሞ ትንሳያችንን ተስፋ በማድረግ እነዚያ ግራ የተጋባቸው እንዴት ተወለደ፣ እንዴት ወረደ፣ እንዴት ተወለደ፣ እንዴት ተሰቀለ፣ እንዴት ተገረፈ፣ እንዴት ሞተ፣ እንዴት ተነሳ የሚሉት ግን እውነት ስላልገባቸው ስላልገባቸው ስላላወቁት እንጂ እሱ በፍቃዱ ሞተ፣ በፍቃዱ ተነሳ። አይሁድ መሰላቸው ገረፉት፣ መሰላቸው ገፈፉት፣ መሰላቸው ሰቀሉት፣ መሰላቸው ገደሉት። ግን የማያውቁትን ያደርግ የማያውቁትን ይሰሩታልና ይቅር በላቸው ብሎ እንደ ስጋ ወይም ደግሞ እንደ ሰውነቱ አማልዷል። እንደገና ደግሞ እንደ አምላክነቱ ደግሞ እንደ አምላክነቱ ደግሞ ፈርዷል። ኖ በቀኝ የተሰቀለውን ጥጦስን ኖ ከአዳም አስቀድመ አንተ ገነት ግባ ብሎ፣ አዎ ደመ መለኮቱን አሲዞ ከአዳም አስቀድመ ገነት ግባ ብሎ ያዘዘ የፈረደ አምላክ ኢየሱስ ክርስቶስ ነው። ኦ ጥጦስ አንተ ትቀድሞ ለአዳም አውስተ ገነት ብሎ እንደተናገረ ሁሉ አንተ ቀድመህ አዳምን ቀድመህ ገነት ትገባለህ ብሎ ወንበዴውን አስቀድሞ ከሁሉ አስቀድሞ ወንበዴውን ፈርዶ ፈቅዶ ገነት ያገባ አምላክ ነውና ስለዚህ ክርስቶስ ተነስተዋል ተነስቷል፣ ደስ ሲበላችሁ ተነስቷል። ስለዚህ የክርስቶስን ትንሳኤ በማሰብ የአምላካችን የኢየሱስ ክርስቶስን የመድኃኒታችን ትንሳኤ በማሰብ ደግሞ ከያላችሁበት ሆናችሁ፣ አዎ ከያላችሁበት ሆናችሁ ለነዳያን፣ ለተራቡ፣ ለተጠሙ፣ ለተቸገሩ፣ መግደፊያ ያጡ መፈሰኪያ ያጡ ደስታ ለሌላ ደስታ ለተሰወረችባቸው ለራቀሽባቸው ሽሮ ላረረባቸው፣ እጅግራቸው ለተቆረጠ፣ አይናቸው ለፈረጠ፣ ለድዳዎች፣ ለደንቆሮዎች፣ ስራ ላጡ፣ ለነሱ በክርስቶስ ትንሳኤ ስም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትንሳኤ ስም መርዳት ተገቢ ነው። እንደ ጾሙ አሁንም ጾመው እንዳይኖሩ እንደ ተራቡ ተርበው እንዳይኖሩ ካለን ማካፈል ነው። አዎ፣ የሰላም ስራ ሰሩ። ገብረ ሰላመ እሱ የሰላም ስራ ሰርቷል። ለእኔ እና ለናንተ የሰላምን ስራ ሰርቷል። 5500 ዘመን፣ 5500 ዘመን በፍዳ የተያዝነውን የዳደብ ዳቤ የተጻፈብንን የዳደብ ዳቤያችን በጥምቀቱና በሞቱ ደምስሶ ነፃ ያወጣን የሰላም ስራ የሰራ የሰላም አባት፣ የሰላም ጌታ፣ የሰላም ንጉስ፣ የሰላም አዎ፣ የሰላም ንጉስ ፍትህ የሚሰጥ ርትዕ የሚሰጥ የቀና ፍርድ የሚፈርደው አምላክ እነሆ የሰላም ስራ ሰርቷልና እኔና እናንተም እሱን ለመምሰል እሱን ለመምሰል መልካም ስራ መስራት አስፈላጊ ስለሆነ ካላችሁበት የሰላም ስራ ስሩ። በተለይ መቄዶንያ ላይ ለወደቁ መቄዶንያ ላይ አረጋውያን መርጃ ለወደቁ መቄዶንያ ላይ ለወደቁ ነዳያን ከምትበሉት ከምትጠጡት አካፍሉ። በሌላም በሌላም ቦታ እንዲሁ እርዳታ አድርጉ። ደግፉ የክርስቶስን ትንሣኤ። አዎ ትንሣኤችን ነውና፣ እንሆ በክርስቶስ ኢየሱስ ስም በአምላካችን በመድኃኒታችን በድንግል ማርያም ልጅ በኢየሱስ ክርስቶስ ስም የተራበውን ማብላት የተጠማውን ማጠጣት ተገቢ ነውና፣ ካለን ማካፈል ተገቢ ነው እና እንዲሁ ብቻችን ብናተራምሰው ብቻችን፣ አዎ ብቻችን ብናተራምሰው ቁርጡን፣ ቀይወጡን፣ አልጫውን እያልን አዎ ጧትም ማታ እጧትም ከሰዓትም ማታም እያልን ከምናተራምስ ከዛ እየከፈል እጾም አይቆጠርም። እንደዚህ የምናደርግ ከሆነ እጾም አይቆጠርም። ካለን እያካፈልን ለድሀዎች እያካፈልን ከሆነ ግን ጾማችንም ጾማችን ነው፣ ጸሎታችን ጸሎታችን ነው፣ ትንሳኤው ትንሳያችን። ስለዚህ ከያላችሁበት ለነዳያን እርዱ። በዚሁም እኔም ጋር ለምትፈልጉ ሰዎች ለነዳያን አድርስ ብላችሁ ለምትፈልጉ ሰዎች በእያላችሁበት ደግሞ እዚሁ በማስቀምጥላችሁ አካውንት 1416607048 መላከ ሰላም አበባው ማለደ በሚለው አካውንትም እያስገባችሁ ከኔ ጋራም ሆናችሁ የትንሳኤን በዓል አብረን ነዳያንን ለነዳያን እንድናካፍል አደራ ላለው በእግዚአብሔር ስም እንኳን አደረሳችሁ፣ እንኳን አደረሰን። የክርስቶስ ቤተሰቦች ዋናው የጾማችን ውጤት የጸሎታችን ውጤት የስግደታችን ውጤት የትንሣኤው ምልክት የሚሆነን የትንሣኤው የምስራች የሚሆነን ከሌላቸው ጋር አብረን ስንውል ነው። ከአጡት ጋር አብረን ስንውል ነው። ስናካፍላቸው ነው። የኛ በጀርባችን እስኪዞር ቁንጣን እስኪይዘን ድረስ ብስና እስክንገሳ ድረስ ከመብላት ከመጠጣት እንዲሁም ከመጨፈር ከመጠን በላይ ከመጨፈር እግዚአብሔር የሚወደውን ለነገ የሚጠቅመውን መንግስተ ሰማያት የሚያወርሰውን ለነገ የሚጠቅመውን አቅድሙ ስንቀቅሙ እንዳለ በድርሳነ ሰንበት ስንቃችን ወደፊት አዘጋጁ እንዳለው ሁሉ ስንቃችን ወደፊት ልናዘጋጅ ይገባና ልንሰጥ ይገባና ለህዳዎች ጋር አብረን ልንውል ይገባና ላይ በተለይ አትኩሮት የምሰጠው አሁኑም ደግሞ መቄዶንያ ላይ ለወደቁ ወንድሞች እህቶች፣ አባቶች እናቶች ለእነሱም እርዱ። ከኔም ጋር አብራችሁ ከእኔም ጋር ከኔም ጋር አብራችሁ ደግሞ ነዳያንን በየዓመቱ ብዙ ነገሮች እናደርጋለን። እና ከኔም ጋር አብራችሁ እናደርጋለን እንሰራለን የምትሉ ደግሞ ስሩ። እንግዲህ እንኳን አደረሳችሁ እንኳን አደረሰን እያልኩ ለብዙ ጊዜ ጠፍቼ ከሚዲያ ጠፍቼ ቆይቻለሁ። አሁን ግን ያው ብቅ እያልኩ ነው እና ስለዚህ ከዚህ በኋላ በታላላቅ ፕሮግራሞች እንገናኛለን፣ በኦንላይን እንገናኛለን፣ እንዲሁም ብዙ ቦታዎች ላይ እንገናኛለን። የመሄድባቸው አድባራት የማስተምርባቸው አድባራት ትብብር የማደርጋቸው አድባራት የፈረሱትን እንሰራለን፣ የሚቋቋሙትን እናቋቁማለን። ስለዚህ እዛውም እንገናኛለን ማለት ነው እና እንኳን አደረሳችሁ እንኳን አደረሰን ለብርሃነ ትንሣኤው እንግዲህ ከዘመድ አዝማድ ጋር ከዘመድ አዝማድ ጋራ እየተጠራራችሁ የምትገናኙ ሁሉ እንኳን አደረሳችሁ እንኳን ከዘመዶቻችሁ ጋር ለብርሃነ ትንሣኤው አብራችሁ ለመብላት አብራችሁ ለመጠጣት አብራችሁ ለመገናኘት አበቃችሁ፣ አበቃን። በፍቅር እንኖር፣ በሰላም እንኖር። የሰላም አምላክ ሰላሙን ሰጥቶናል። ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ፣ የምሰጣችሁ ሰላም ሰው እንደሚሰጠው ሰላም አይደለም ብሎ የተናገረ አምላክ ነው እና የሰላም አምላክ ተነስቷል። ደስ ይበለን፣ ደስ ይበላችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን፣ የነገሰው ይበለን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።